እንደምን አላችሁ። ይህ የምንመለከተው ቪዲዮ እንግዲህ በግሪክ አቴንስ ከተማ ውስጥ የተከሰተ የመሬት መንቀጥቀጥ ነው። እንግዲህ በዚህ መሬት መንቀጥቀጥ ላይ እንግዲህ እንደምናየው ቤቶች ይህ አሁን ለምሳሌ ይሄ የምናየው ቤት ኢየሱስ ክርስቶስ ይመጣ በደጅ እና በጣም የሚገርመው የሚገርመው ይሄ መሬት መንቀጥቀጥ ከታየ በኋላ እንግዲህ በዚህ ቪዲዮ ላይ እንደምትመለከቱት ከመሬት መንቀጥቀጡ በኋላ ይህንን ምስል በሰማይ ላይ ይሄ በተለምዶ ያው መልአክ እያልን የምንጠራው የብርሃን የብርሃን ቅርጽ ነው የታየው። ኢየሱስ ክርስቶስ ሊመጣ በደጅ ነው ያለው። ይሄ የምናየው እንግዲህ ከመሬት መንቀጥቀጡ በኋላ የታየ ነው። ብዙዎች እንግዲህ ይህንን ላናምን እንችላለን። ነገር ግን ይሄ ሪል የሆነ የተቀናበረ ወይንም ፎቶሾፕ የሆነ የተቀናበረ አይደለም። መልአክ ነው የሚመስለው በሰማይ ላይ ነው እንግዲህ ይሄ ታየው። በሰማይ ላይ በቃ በዚህ ቅርጽ የታየው በጣም ጃይንት ነው እና፣ በዚህ ቅርጽ መልአክ ከዛ መሬት መንቀጥቀጥ በኋላ ታይቷል። እንግዲህ የግሪኮች በጣም የቱሪስት አትራክሽን ቦታቸው ነው። እንደሱም እንደ ዳሜጅ ሆኗል። የተወሰነ ፓርቱ የመፍረስ አደጋ ገጥሞታል። ይህ ምንድን ነው የሚያሳየን? በመጨረሻው ዘመን ላይ በመጽሐፍ ቅዱስ ላይ ምልክቶች እንደሚታዩ ይነግረናል። ምልክቶች ይታያሉ። በመጽሐፍ ቅዱስ ክርስቶስ መምጫው ሲደርስ ምልክቶችን እናያለን። የክርስቶስን መምጫ የምናውቀው በሰማይ ላይ ምልክቶች ይታያሉ ይላል። በመጽሐፍ ቅዱሳችን ላይ በሉቃስ ሀያ አንድ ላይ እንደዚህ ይላል አነበዋለሁ በፀሐይና በጨረቃም በከዋክብትም ምልክት ይሆናል፣ በምድር ላይም አህዛብ ከባህሩና ከሞገዱ ድምፅ የተነሳ እያመነቱ ይጨነቃሉ። ይሄ በሉቃስ ወንጌል ላይ የተጻፈው ይሄ ቃል በሰማይ ላይ በከዋክብት በጨረቃ ምልክቶች እንደሚታዩ እንግዲህ ይሄን አሁን በግሪክ ከተማ ላይ እያየ ነው። ይህ መልአክ የእግዚአብሔር መልአክ ነው። ወገኔ ኢየሱስ ክርስቶስ ሊመጣ በደጅ ነው። በብዙ ሁኔታዎች ውስጥ አልፈናል። በዓለም ዞረናል። በዓለም ብዙ ዓለምን አይተናል። ነገር ግን ዛሬ ወንድሜ ዛሬ እነግርሃለሁ ኢየሱስ ክርስቶስ ሊመጣ በደጅ ነው። እነዚህም ምልክቶች አይቶ የማይመለስ እነዚህ ምልክቶች አይቶ በራሱ ላይ ውሳኔ የማይወሰድ ሰው እንግዲህ የእግዚአብሔር ኃይል ሊገለጥ ነው። የእግዚአብሔር ኃይል ማለት ክርስቶስ ኢየሱስ ሊገለጥ ነው። ወገኔ ብዙ ምልክቶች እየታዩ ነው በሰማይ ላይ የመዳን ቀን ዛሬ ነው። እስካሁን አልወሰንም ይሆናል እስካሁን ዲሳይድ አላረክም ይሆናል። ወገኔ ክርስቲያኖች ብንሆን በክርስትና ሕይወታችን የደከምን ሰዎች ብንሆን እንዲሁም ደግሞ ክርስቶስን ያላገኘን ብንሆን እንደ መጽሐፍ ቅዱስ አሁን በሉቃስ ወንጌል ላይ እያነበብኩላችሁን በፀሐይና በጨረቃም በከዋክብት ምልክት ይሆናል። ሌላኛው የመጽሐፍ ቅዱስ ክፍል ማቴዎስ ወንጌል ላይ የሚገኝ ነው። እንዲ ይላል አነብዋለሁ። እንግዲህ ማቴዎስ 24 ላይ ያለውን ቃል አነብዋለሁ። የሰማያትም ኃይላት ይናወጣሉ። በዚያን ጊዜ የሰው ልጅ ምልክት የሰው ልጅ አር የሰው ልጅ ምልክት በሰማይ ይታያል። እንደ አላዋቂ አይምሮ እንደሌላቸው ይላል መጽሐፍ ቅዱስ። በንስሐ ወደ ጌታ መንበርከክ ቀሪ ጊዜያችን እግዚአብሔር በመንግሥተ ሰማያት እንዲያስበን መጸለይ። ከዚህ በኋላ በዝች ዓለም ላይ ብዙ ማንቆይባት ዓለም ናት፣ ወገኔ። ይህን በማስተዋል እንደዚህ አይነት ምልክቶች የክርስቶስን ምጽአት የሚነግሩን ምልክቶች ናቸው። ስለዚህ እነዚህ ምልክቶች እንግዲህ ለእኛ የማንቂያ ደውል ናቸው። ክርስቶስ ኢየሱስ ሊመጣ በደጅ ነው። እንንቃ። የምናያቸው በዓለም ላይ እጅግ በፈጠነ መልኩ እጅግ በማይገባን መልኩ ዓለም እየተመሰቃቀለች በሚገኝበት ሰዓት፣ ነገር ግን ራሳችንን ወደ ኢየሱስ ክርስቶስ ወደ እግዚአብሔር ኃይል በማስጠጋት በመጸለይ ራሳችንን ልናዘጋጅ ይገባናል። ተባረኩ።